በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እስመ ቅናተ ቤትከ በላዐኒ የቤት ቅናት በላኝ። መዝሙር 68 ቁጥር 9። ውድ የክርስቶስ ቤተሰቦች ሁላችሁም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች በእግዚአብሔር ስም እንደምን ሰነበታችሁ? አሜን። የአምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት የዐቢይ ጾም ወራት ላይ እንገኛለን። እንግዲህ የዐቢይ ጾም ወራት ከተጀመረ ሁለተኛ ሳምንት አስቆጥሮ እሱን ጨርሰን በሶስተኛው ሳምንት እንገኛለን ማለት ነው። እንደ ቤተ ክርስቲያን አስተምህሮ ደግሞ ይህ ሳምንት ምን ተብሎ ይጠራል የሚለውን በመጽሐፍ ቅዱስ መሰረት አድርገን እናያለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። የሶስተኛው ሳምንት በቅዱስ ያሬድ ስያሜ ምኲራብ ተብሎ ይጠራል ማለት ነው። ነቢየ እግዚአብሔር ዳዊት በመዝሙሩ አስቀድሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቱን፣ ምኩራቡን፣ ቤተ መቅደሱን እንደሚያጸዳ በትንቢት ተመልክቶ የቤት ቅናት በላኝ ብሎ ተናግሯል። መዝሙር 68 ቁጥር 9 ላይ ማለት ነው። እንግዲህ ይህ ምኩራብ የተባለው እንዴት ነው ብለን ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መሄዱን እንመለከትበታለን። ቤተ መቅደሱ ሲሄድ ግን ቤተ መቅደሱ እሱ እንደጠበቀው ወይም አምልኮት ስርዓት እየተፈጸመበት ሳይሆን እንዲሁ የገበያ ቦታ መሆኑ ሆኖ እንዳገኘው እናያለን። እና ቤተ መቅደሱን ማንጻቱን በቤተ መቅደስ የማይገባ ነገር ያደርጉ የነበሩትን መገሰጹን ደቀ መዛሙርቱ ደግሞ የነቢየ እግዚአብሔር ዳዊት የቤት ቅናት በላኝ ተብሎ የተጻፈውን ማስታወሳቸውን በአጭሩ እንመለከታለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ማስተማር ከመጀመሩ በፊት አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሂዷል። ለምሳሌ በአርባ ቀኑ እንደ ሥርዓተ ኦሪቱ በአርባ ቀኑ በእናቱ ዕቅፍ ሆኖ በሥርዓተ ኦሪቱ ሕግ ወደ ቤተ መቅደስ ሂዷል። ከዛ አስራ ሁለት ዓመት ሲሞላው ደግሞ በሉቃስ ወንጌል ምዕራፍ ሁለት እንደምንመለከተው ወደ ቤተ መቅደሱ ሄዶ ከሊቃው ከአይሁድ ሊቃውንት ጋር ሲጠይቃቸው ሲመልስላቸው እናቱና እናቱ ቅድስት ድንግል ማርያም ዮሴፍ ሲፈልጉት እንደነበረ ጠፍቶባቸው በቤተ መቅደስ እንደተገኘ እና እኔና አባትህ ስንፈልግህ ብላ እናታችን ቅድስት ድንግል ማርያም ስትጠይቀው በአባቴ ቤት ልኖር ይገባኛል ብሎ እንደመለሰላት እናያለን። ግን በእነዚህ ሁለቱ ጉዞዎቹ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን አላጸዳም ወይንም የማይገባ ስራ እየተሰራ አባት እያየ እንኳን ገና የአምላክነቱ ስራ የሚገለጥበት ሰዓት የሚያጸዳበት ሰዓት ስላልሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አላደረገም። አሁን ግን ጊዜው ሲደርስ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሂዷል። ሁለት ጊዜ ቤተ መቅደሱን አንጽቷል፣ ወይም ቤተ መቅደሱን አጽድቷል ማለት ሁለት ጊዜ የመጀመሪያው ፋሲካ በሚከበርበት ጊዜ የአይሁድ ፋሲካ በሚከበርበት ሰዓት ወደ ቤተ መቅደስ ሂዷል። ቤተ መቅደሱን አጽድቷል። ሁለተኛው ግን የሆሳዕና ማለት ነው። ሁለት ጊዜ ቤተ መቅደሱን እንዳጸዳ በአራተኛው ፋሲካ በመጨረሻው ማለት ነው። የመጀመሪያው አሁን የምንመለከተው ምኩራብ የምንለው ማለት ነው እና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መቅደሱ ሲመጣ፣ ወደ ቤተ መቅደስ ቧ ኢየሱስ ምኩራብ አይሁድ ይላል ቅዱስ ያሬድ በዜማው ላይ ኢየሱስ ወደ አይሁድ ምኩራብ ገባ ወማሐረ ቃለ ሃይማኖት የሃይማኖትን ትምህርት አስተማራቸው፣ ነገራቸው፣ አስተማራቸው። እነርሱ ግን ቤቱን ሌላ አድርገውት ነው። ከዚያ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ መጣ። መቅደሱን ለማንጻት ነበርና ገመድ አበጀ ይላል። ገመድ አበጀ፣ ጅራፍ አበጀና ይሸጡ ይለውጡ የነበሩትን እነርሱን በገመዱ ያባረረ ከመቅደስ አወጣቸው በጅራፍ ማለት ነው። አሁን ይህ ገመድ የተባለው ምኑ ነው ብለን ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ የአምላክነቱ ስልጣን ወይንም ክህነቱ ነው። የኦሪቱ ክህነት፣ የብሉ ኪዳኑ ክህነት አልፏል። የሐዲስ ኪዳኑ ክህነት ስልጣን ግን ይሰራልና በማለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ የነበሩትን እንስሳቱን አስወጣ። እንስሳት ይሸጡ ይለውጡ ገንዘባቸውን ይሸጡ ይለውጡ የነበሩትን እነሱንም ገሰጻቸው፣ አስተማራቸው ማለት ነው። እንስሳቱን ደግሞ ማስወጣቱ ምንድን ነው ስንል የብሉ ኪዳን መስዋዕት አልፏል። የብሉ ኪዳን ክህነት አልፏል። የብሉ ኪዳን መስዋዕት አልፏል። የእንስሳት ደም ከዚህ በኋላ አይሰዋም። የሚሰወው የሚሰወው እኔ ነኝ። ለድህነት ለፍጹም ድህነት የመጣው መሆኑን እናገራለሁ በማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱ በመግባት አንጽቷል ማለት ነው። እንዲሁ ስንመለከተው ርግብ የሚሸጡ በጎች የሚሸጡ በሬዎች የሚሸጡ ነበሩ፣ ገንዘባቸውን የሚለውጡ እነዚህ ነበሩ። በቤተ መቅደሱ የነበሩት ርግብ የሚሸጡ አሉ፣ በሬዎች የሚሸጡ አሉ፣ በጎች የሚሸጡ አሉ። አንድ የቤተ ክርስቲያን ሊቅ ሊቁ አምብሮስ የተባለው ሊቅ በትርጓሜው ላይ በሬዎች ይሸጡ የነበሩ እነማን ናቸው ብሎ ይመለከታል። እነዚህ ሰዎች የእግዚአብሔርን ቃል ለስጋዊ ክብርና ለጥቅም ሲሉ የሚያስተምሩ ናቸው። በሬዎች ይሸጡ የነበሩት የእግዚአብሔርን ቃል ለጥቅምና ለስጋዊ ፈቃድ የሚያስተምሩ ምንደኞች የሆኑ ለሕዝቡ የማይራሩ አስተማሪዎች ናቸው፣ መምህራን ናቸው የነበሩት፣ መምህራን ናቸው ማለት ነው። ከዚህ በኋላ በጎች የሚሸጡትስ ስንል በጎች የሚሸጡት የነበሩ ሰዎች መልካም ነገርን ለውዳሴ ከንቱ በአለፈው ሳምንት አምላካችን ለውዳሴ ከንቱ የሚያውሉ ሰዎች ናቸው። ባለፈው ሳምንት አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ጾም ሲነግረን ስትጾሙ እንዲህ አድርጉ ብሏል እና አይሁድ ግን ያደርጉት የነበሩ ግብዞች ስለነበሩ መልካም ነገር አሁን ጾም መልካም ነገር ነው፣ ግን እነሱ ለውዳሴ ከንቱ ነው የሚጾሙት። ጸሎት መልካም ነገር ነው ግን የሚጸልዩት ለውዳሴ ከንቱ ነው። ምጽዋት መልካም ነገር ነው የሚመጸውቱት ግን ለውዳሴ ከንቱ ነው። ስለዚህ በጎች ሸጡ የነበሩት ለውዳሴ ከንቱ ብለው መልካም ነገር የሚያደርጉ ናቸው ማለት ነው። በዓለማችንም አሁን እንዳለው ማለት ነው። ለውዳሴ ከንቱ ብሎ መመጽወት፣ ለውዳሴ ከንቱ ብሎ የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል ለውዳሴ ከንቱ ከሆነ አይጠቅምም ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከንቱ ውዳሴ በከንቱ ውዳሴው የከንቱ ውዳሴ የአይሁድን አስመሳይነት ሲነግረን ምን አለ? እላችኋለ ዋጋቸውን ተቀበሉ አለ። ስለዚህ ዋጋቸውን በምድር ነው። ከሰው ምስጋናን፣ ከሰው ከንቱ ውዳሴን፣ ዝናን፣ ክብርን ፈልገው የሚያደርጉ ሰዎች ናቸው። ርግብ የሚሸጡ የተባሉት ደግሞ ጸጋ መንፈስ ቅዱስን የመንፈስ ቅዱስን ጸጋ በገንዘብ መሸጥ መቀበል የሚፈልጉ ማለት ነው። ጸጋ መንፈስ ቅዱስን በገንዘብ መሸጥ መቀበል የሚፈልጉ ሲሞናውያን። ሲሞናውያን ማለት ሲሞን የተባለው ወደ ቅዱስ ጴጥሮስ መጥቶ መንፈስ ቅዱስን ስጡኝ አለና ገንዘብ እንደሰጣቸው። ስለዚህ ጸጋ መንፈስ ቅዱስን፣ ጸበሉን፣ እምነቱን በቤተ መቅደስ የሚገኘውን አገልግሎት በሙሉ ወንጀልን ሁሉ በገንዘብ መሸጥ በገንዘብ መቀበል የሚፈልጉ ማለት ነው። ስለዚህ ይሄንን ካለ በኋላ አምላካችን የሻጮችን የለዋጮችን የሚቀይሩትን የሚለውጡትን ሰዎች መደርደሪያቸውን ካፈረሰ በሬዎቹን ካስወጣ በጎቹን ካባረረ ርግቦቹን ከበተነ በኋላ የአባቴን ቤት የንግድ ቤት አታድርጉት አላቸው። የአባቴን ቤት የንግድ ቤት ቤት የሰ ቤተ ጸሎት ይሰማኝ ቤቴ የጸሎት ቤት ይባላል እንጂ የንግድ ቤት አይደለም። የአባቴን ቤት የጸሎት ቤት አታድርጉት አላቸው። ስለዚህ በዘመኑ ሲመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን መጠበቅ የነበረባቸው ካህናቶቹ ናቸው፣ የኦሪት ካህናት ናቸው። ግን ምን ሁነው ነው ያገኛቸው ብለን ስንመለከት፣ ነጋዴዎች ሁነው ነው ያገኛቸው። እርሱ ራሱ ያገኛቸው ምንድን ነው? ነጋዴዎች ሁነው ቤተ መቅደሱን የሚሸጡበት የሚለውጡበት፣ የሚቀይሩበት ሁነው አግኝቷቸዋል። አምላካችን ከዚያ በኋላ ቤቱን ካጸዳ በኋላ ደቀ መዛሙርቱ የቤት ቅናት በላኝ ተብሎ የተጻፈውን አስታወሱ ይላል። እስመ ቅንአተ ቤትከ በልዐኒ፣ የቤት ቅናት በላኝ ለቤቱ መቅናቱን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምልኮቱ መቅናቱን፣ የአባቴም ቤት ነው ያላቸው። አሁን የአባታችን አላለም። እርሱ የእግዚአብሔር አብ የባሕርይ ልጅ መሆኑን ነገራቸው። የአባታችን አላለም። የአባቴን ቤት የንግድ ቤት አታድርጉት በማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቱ የጸሎት የምስጋና ቤት እንደሆነ እንጂ የንግድ ቤት እንዳልሆነ ነገራቸው፣ አስተማራቸው። ደቀ መዛሙርቱ ደግሞ የነቢየ እግዚአብሔር ዳዊትን መዝሙር አስታወሱ፣ የነቢያትን ትንቢት አስታወሱ ማለት ነው። እንግዲህ ይሄ ቤተመቅደሱ ነው፣ ይሄ ምኩራቡ ነው፣ ይሄ የተሰራው ነው። ስለዚህ ዛሬ አሁን ስናየው ይህን ቤተ መቅደስ በሶስት ይከፈላል። ቤተ መቅደሱን በሶስት መንገድ ማየት እንችላለን። የመጀመሪያው ቤተ ክርስቲያን ነው፣ ሰውና እግዚአብሔር የሚገናኝባት ስሙ የሚጠራባት አምልኮት፣ የሚፈጸምባት እግዚአብሔር ለሰሎሞን በዚህ የጸለየውን ጸሎቱን እመልስለታለሁ ብሎ ቃል ኪዳን ይገባላት ያቺ የብሉ ኪዳኗ ምኩራብ ለአዲስ ኪዳን ቤተክርስቲያኗ ምሳሌ ስለሆነች ዛሬ ቤተክርስቲያን ነው። ለቤተ ክርስቲያን የጸሎት ቦታ፣ የቅዳሴ ቦታ፣ የምስጋና ቦታ፣ የአምልኮት ቦታ የእግዚአብሔር ስም የሚጠራባት እንጂ የንግድ ስጋዊ ፍላጎት የሚፈጸምባት ዋዛ ፈዛዛ የሚነገርባት አይደለችም። ስጋዊ ስሜት የምንገልጽባት አይደለችም። ስለዚህ በዛሬዋ ቤተ ክርስቲያንም ቢሆን እግዚአብሔር አምላክ የሚያጸዳበት ጊዜ አለ። የመጀመሪያው አምላካችን ወደ መቅደሱ የመጣው ለማንጻት ነው፣ ለማጽዳት ነው። ይህንን ቤተክርስቲያንም የሚያጸዳበት አለ። ሁለተኛ የሚመጣው ግን ለፍርድ ነው። አሁን በዚያን ዘመን ቤተመቅደሱን አጽድቷል፣ አንጽቷል። የሚሸቅጡትን የሚነግዱትንም የሸቀጥ የንግድ ቦታ አታድርጉት ብሎ አባሯቸዋል። ይሄ ማንጻት ነው። ሁለተኛ ሲመጣ ግን እንዲህ አይደለም። አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን ሲመጣ ግን ምንድን ነው? ለፍርድ ነው የሚመጣው። ስለዚህ ለፍርድ መጀመሪያ የመጣው ለማዳን፣ ለማንጻት፣ ለመቀደስ የወደቀውን ዓለም ለማንሳት፣ ለማክበር ስለሆነ አንጽቷል። ቤተ መቅደሱን አጽድቷል። ቤተ መቅደሱ የማይገባ ነገር ያደርጉ የነበሩትን ገስጾበታል፣ አስተምሮበታል፣ መክሮበታል። ይህንን ምክር ይሄንን ትምህርት ይሄንን ተግሳጽ ሰምቶ ዛሬ ግን ቤተ ክርስቲያንን አክብሮ የማይጓዝ ካለ ቅድስት ቤተ ክርስቲያን ቤተ ክርስቲያንን ሰምቶ የማይጓዝ ካለ ሁለተኛ አምላካችን ሲመጣ ግን ለፍርድ ነው። ስለዚህ ከፍርድ ለማምለጥ ሁላችንም ቤተክርስቲያን የመጀመሪያዋ ቤተክርስቲያን ሰውና እግዚአብሔር የሚገናኝባት ስሙ የሚጠራባት ሥጋው ደግሞ የሚፈተትባት ቃለ እግዚአብሔር የሚነገርባት ቤተክርስቲያንን ማክበር ይገባል ማለት ነው። ስለዚህ ይችን ቤተክርስቲያን አክብረን መያዝ ይገባል። የመጀመሪያ ህንፃ ቤተክርስቲያን ነው። ሌላው ግን አምላካችን መድኃኒታችን ኢየሱስ ክርስቶስ እየተናገረ ያለው ስለ እያንዳንዳችን ሰውነት ነው። የንግድ የሸቀጥ ቦታ አታርጉበት፣ የኃጢአት ሸቀጥ አትሸምቱበት። የንግድ ቦታ አታድርጉት፣ ኃጢአት አትነግዱበት። ይሄ ቤት የጸሎት ቤት ነው። እናንተ የእግዚአብሔር መቅደሶች ናችሁ ብሎናል ሐዋርያው ቅዱስ ጳውሎስ አንትሙ ውእቱ ቤተ መቅደሱ ለክርስቶስ፣ እናንተ የክርስቶስ መቅደሶች ናችሁ። የሚመለከተው ክርስቶስ የሞተው ለእያንዳንዳችን ህይወት ነው። ስለዚህ የኛ ህይወት የእግዚአብሔር ማደሪያ መቅደስ ነው። ስለዚህ የእግዚአብሔር ማደሪያ መቅደስ መንጻት አለበት፣ ማንጻት አለብን። የማይገባ ነገር ኃጢአት፣ በደል፣ ክፋት፣ ተንኮል ካለ ይሄንን ማሶ ይሄን የኃጢአት መከማቻ፣ የኃጢአት መነገጃ፣ የኃጢአት ማጠራቀሚያ፣ የርኩሰት ማጠራቀሚያ መሆን መቻል የለበት። ስለዚህ ስለ እያንዳንዳችን ሰውነት ነው እየነገርን ያለ ስለ እያንዳንዳችን ህይወት ነው እየነገራል ማንጻት አለባችሁ አዲሱን ሰው ክርስቶስ መልበስ አለባችሁ እናንተ የክርስቶስ መቅደሶች ናችሁ አካሎቻችሁ ሁሉ የጽድቅ እቃዎች ናችሁ ይላል አሬ አካሎቻችሁ ሁሉ እጃችሁ ለጸሎት አንደበታችሁ ለምስጋና አይናችሁ መጻሕፍትን ለማንበብ ጆሮአችሁ የእግዚአብሔርን ቃል ለመስማት እግራችሁ ወደ ቤተ መቅደስ ለመገስገስ ነው የተሰራው እንጂ የኃጢአት ዕቃ ስለዚህ ይህንን የጽድቅ ዕቃ ነው የጽድቅ ዕቃዎች ናቸውና የኃጢአት ዕቃ እንዳታደርጉት ይላል። ስለዚህ በተለይ አምላካችን የሰውን የጠፋውን ለመፈለግ የባዘነውን የወደቀውን ለማንሳት የተበተነውን ለመሰብሰብ ሰውና እግዚአብሔርን አንድ ለማድረግ ሰውን ከእግዚአብሔር ጋር ከራሱ ጋር ለማስታረቅ ስለመጣ የሚመለከተው የእኛን ህይወት ነው፣ በተለይ የእኛን ህይወት ነው። ስለዚህ ስለ ወመሐረ ቃለ ሃይማኖት እንዲሁም ሊቃውንተ ቤተክርስቲያን ሲተረጉሙት ምን ይላሉ? በዚያ የነበሩትን እንስሳቱን አስወጥቶ እንስሳቱን ካስወጣ በኋላ አይሁድን ግን ገሰጻቸው፣ አስተማራቸው። ከምኩራቡ አላስወጣቸውም፣ አላባረራቸውም። እንዲህ አታድርጉ ብሎ የማይገባ ስራ መስራቱን ሲሰሩ የነበሩትን አይሁዶች እንዲሁም ገሰጻቸው፣ አስተማራቸው። ምጽዋት አበድር ከመስዋዕት ይልቅ ምጽዋትን ወዳለው ምሕረትን ወዳለው ይቅርታን ወዳለው ፍቅርን ወዳለው አንድነትን ወዳለው ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለዚህ የአባቴን ቤት የንግድ ቤት አታድርጉት፣ ማለት እኔም አብ መንፈስ ቅዱስ መጥተን እናድርበታለን። የምናድረው ደግሞ በሰው ህይወት ነው። ይሄ መቅደስ የክርስቶስ በሰው እጅ ያልተሰራ የማይፈርስ በስላሴ ፈቃድ የተሰራ መቅደስ ነው። ስለዚህ ሁለተኛው የሚመለከተው የእኛን ህይወት ነው እና በዚህ በምኩራብ በተለይ ስለ እያንዳንዳችን ህይወት የሚዳስስ ትምህርት የተሰጠበት ነው። ስለዚህ ይህንን ማድረግ አለብን። በዚህ ጾም ወራት አይናችንም አይን ይጹም ጆሮ ይጹም እያለ ቅዱስ ያሬድ። አንደበት ይጹም አንደበት ክፉ ከመናገር ጆሮ ክፉ ከመስማት አይን ክፉ ከማየት በዚህ ጾም ራሳችንን ጠብቀን አካሎቻችንን ጠብቀን ሰውነታችንን ገዝተን መጾም መጸለይ አለብን ማለት ነው። ሶስተኛው ቤተ መቅደስ የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስ የተባለው ምንድን ነው ካልን ህብረት ነው፣ የክርስቲያኖች አንድነት በጸጋ መንፈስ ያመነ የተጠመቀ ስጋው ደግሞ የተቀበለ በጸጋ መንፈስ ቅዱስ የተጋኘ መንፈስ ቅዱስን ገንዘብ ያደረገ ምን ይባላል ስንል የመንፈስ ቅዱስ ቤት ወይም ምኲራብ ቤተ መቅደስ ይባላል ማለት ነው። ስለዚህ የክርስቲያኖች አንድነት፣ የክርስቲያኖች ስብስብ፣ የክርስቲያኖች ህይወት፣ የክርስቲያኖች መሰባሰብ ምን ይውራል? ቤተ መቅደስ ተብሎ ይጠራል። እና ይህንን ቤተ መቅደስ ማርከስ፣ የንግድ ቤት ማድረግ፣ የማይገባ ስራ መስራት ስለማይገባ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያነጻበት ሶስተኛው ሳምንት ምኩራብ መባል ይታሰባል። ነቢየ እግዚአብሔር ዳዊት ታዲያ ይህንን ሲመለከት የቤት ቅናት በላኛል። የቤት ቅናት አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ወደ መቅደሱ ሲገባ ቤቱ ዓላማውን ዘንግቶ ነው ያገኘው። መቅደሱ ዓላማውን ዘንግቶ ነው ያገኘው። ካህናቱ ዓላማቸውን ዘንግቶ ነው ያገኛቸው። ቤተ መቅደሱ ስጋዊ ሀሳብ፣ ስጋዊ ፍላጎት የሚፈጸምበት፣ ስጋዊ ፈቃድ የሚፈጸምበት የንግድ ቦታ፣ የንግድ መሪዎቹ ራሱ ካህናቱ የቤተ ቤተ መቅደሱን ያስጠብቃሉ፣ ቤተ መቅደሱን ይጠብቃሉ ተብለው የተሾሙ ኃላፊነት የተሰጣቸው የመቅደሱ ኃላፊዎች ራሱ ምንድን ነው ሆኖ የተገኙት? ሲባል መቅደሱን የንግድ ቦታ አድርገውት ነው የተገኙ። ስለዚህ ነብዩ እግዚአብሔር ዳት የቤት ቅናት በላኝ። የቤት ቅናት በላኝ ማለት ለቤት ቀናሁ የማይገባ ስራ ሲደረግበት ሲነገድበት። ስለዚህ እግዚአብሔር ለቤቱ ቀናኢ ስለሆነ ለቤቱ የሚቀና አምላክ ስለሆነ መቅደሱን አንጽተን ማየት አለብን። ስለዚህ የቤት ቅናት በላኝ የሚለውን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አደረገ። ከዚህ በኋላ አይሁድ ይህንን የምታደርገው በምን ስልጣን ነው ብለው ጠይቀውታል። ቤተ መቅደሱን የምታነጸው የምታጸነው፣ የአባቴ ቤት እያለ እየነገራቸው፣ የአባቴ ቤት ማለት እኔ የእግዚአብሔር ልጅ ነኝ እያለ እየነገራቸው፣ እንደገና ቤቱ የእኔ ነው እያለ ግን፣ ከዚያ በኋላ የአባቴ ቤት የምትለው እግዚአብሔርን አባት የምታደርገው፣ እንደገና ደግሞስ ቤተ መቅደሱን የምታነጸው፣ ይህንን የምታደርገው በምን ስልጣን ነው? ምልክት አሳየን። አይሁድ ምልክት የሚሹ ናቸው። ምልክት የሚሹ ናቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ በተለያየ ጊዜ ይህ አመንዝራ ክፉ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ በቀር ምልክት አይሰጠውም ብሎ ነገራቸው። ስለዚህ ይህንን የምታደርገው በምንድን ነው በምን ስልጣን ነው ብለው ሲጠይቁት አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን መቅደስ አፍርሱት፣ በሶስተኛው ቀን አስነሳዋለሁ አላቸው። መቅደሱን አፍርሱት በሶስተኛው ቀን አስነሳዋለሁ ሲላቸው ግራ ተጋቡ። ይሄ መቅደስ እኮ የፈጀው 46 ዓመት ነው። ዘሩባቤል የሰራው መቅደስ መቅደስ 46 ዓመት ነው የፈጀው። 46 ዓመት የፈጀውን መቅደስ እንዴት በሶስት ቀን አፍርሱ ትሰራዋለሁ ይለናል ብለው ግራ ተጋቡ። እርሱ ግን በድንጋይ በጭቃ ስለተሰራው ቤተ መቅደስ አይደለም እየነገራቸው ነበረ። እየነገራቸው የነበረው ስለሞቱ ስለትንሣኤው ነው። ስለራሱ ሕይወት እየነገራቸው ነው። ይህንን መቅደስ እያለ የራሱን ህይወት መቅደስ እያለ ይነግራቸው ነበር። ዮሐንስ ወንጌላዊ ሲጽፍ ይሄንን ጨምሮ የጻፈው ዮሐንስ ወንጌላዊ ነው። አሁን ይህን የሚነግረን ስለ ራሱ ህይወት መቅደስ እያለ ይነግራቸው ነበረ። እነርሱ ግን አላስተዋሉም፣ እነርሱ ግን አላስተዋሉም። ስለ ራሱ ይህንን መቅደስ አፍርሱት፣ በሦስተኛው ቀን አነሳዋለሁ እያለ ስለዚህ አሁን አይሁድ የከሰሱበት ሁለቱ ራሱ አይሁድ የከሰሱበት አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለቱ ምክንያቶች እዚህ አንደኛ እግዚአብሔርን አባቴ ነው ይላል፣ ለስቅላት ያበቀው ራሱ ሁለተኛ መቅደሱን አፍርሱት ይላል፣ ሶስተኛ ኦሪትን ፍጽም ትጋደለችም ሙሴን ይሳደባል፣ ኦሪትን ይሽራል፣ ሰንበትን ይሽራል እያሉ ነበር ይከሱት ነበር። መቅደሱን አፍርሱት ያላቸው ግን ስለ ራሱ ህይወት ነው መቅደስ የራሱ እኔ ብትገሉኝ ብሞት፣ በሶስተኛው ቀን ሞትን ድል አድርጌ ሙስና መቃብርን አጥፍቼ እነሳለሁ ብሎ እየነገራቸው ነው። መቅደሱን አፍርሱት እኔ በሶስተኛው ቀን ምን እላለሁ? አነሰዋለሁ ራሱ በራሱ ፈቃድ ሞተ። በፈቃዱ ነው፣ በፈቃዱ ሞቶ በፈቃዱ የተነሳ አምላክ ስለሆነ ይሄንን ይሄንን ራስ ታዲያ ሐዋርያት ያስተዋሉት መቼ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ከተነሳ። የሰጣቸው ምልክት ይሄ ነው። ምልክት ስጠን ሲሉት እንዲህ አላቸው። ይሄንን ሐዋርያት ታዲያ ያስተዋሉት መቼ ነው ብለን ስንመለከት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ሙስና መቃብርን ድል አድርጎ ከተነሳ በኋላ ነው። ከዚህ በኋላ አምላካችን ይህንን ካላቸው በኋላ የሰዎችን አእምሮ ሀሳብ ያውቅ ስለነበረ ስለ ሰዎች ማንም እንዲነግረው አይፈልግም ነበር። ልብና ኩላሊትን መርምሮ የሚያውቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ማንም ሊነግረው አይፈልግምና የሰውን ማንነቱን ያውቃል። የተከተለው ሁሉ እንደማያምንበት የተከተለው ሁሉ አምኖ እንደማይከተለው አምኖ የሚከተለው እንዳለ እምነትንና ክህደትን ቀላቅሎ የሚከተለው ሰው ደግሞ እንዳለ፣ ይህን ሁሉ ምን ይል ነበር ያውቅ ስለነበረ ስለ ሰው ሊነግሩት አይፈልግም ብሎ ዮሐንስ ወንጌላዊ የዚህን ወንጌል የዮሐንስ ወንጌል ምዕራፍ 12 ምራፍ ሁለት ከቁጥር 12 ጀምሮ እስከ ፍጻሜው ስንመለከት የምኩራብን የነገውን በዓል በእንደዚህ አይነት መልኩ ይነግረናል። ቤተ መቅደሱን ማምላካችን ወደ ቤተ መቅደስ መግባቱን ቤተ መቅደሱን ማንጻቱን በቤተ መቅደስ የማይገባ ስራ ያደርጉ የነበሩትን መገሰጹን ደቀ መዛሙርቱ ደግሞ ይህንን ግሳጼ ሰምተው የቤት ቅናት በላኝ ተብሎ የተነገረውን የነቢያትን ትንቢት ምን ማለታቸውን ማስታወሳቸውን የምናወሳበት በዓል ስለሆነ ቅዱስ ያሬድ ከወንጌል የወሰደውን በመዝሙሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገባ የሃይማኖትን ትምህርት አስተማራቸው። እኔ የእውነት አባት ነኝ፣ ከምጽዋት ይልቅ ምሕረትን ይቅርታን፣ ፍቅርን እወዳለሁ ብሎ ለአይሁድ አስተማራቸው። በማለት ምኲራብ በማለት ሶስተኛውን ሳምንት እንዲህ እንድንማርበት እንድንገሰጽበት ቅዱስ ያሬድ ኢትዮጵያዊ ሊቅ ሰይሞታል ማለት ነው። ስለዚህ የዐቢይ ጾም ሶስተኛው ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ምኩራብ በመባል ይጠራል ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መቅደስ ገባ ማለት ወደ እኛ ሕይወት መጣ ማለት ነው። ወደ መቅደስ ገባ ስንል ወደ ተሰራው መቅደስ ገባ፣ ወደ እኛ ሕይወትም መጣ። ወደኛ እኛ ሕይወት ሲመጣም የእኛ ሕይወትም ደግሞ ባዶ ሁኖ አገኘው። ባዶ ሁኖ ማለት ከጽድቅ ተራቁቶ፣ ከንስሐ ተራቁቶ በብሉይ ኪዳን የነበሩት ካህናት አይሁድም ደግሞ ከነበራቸው የኦሪት ስርዓት ተራቁተው ለስርዓቱ ሳይሆን ለህጉ ሳይሆን ለራሳቸው እንደሚመቻቸው አድርገው ህጉን ሰርተው በማስመሰል የሚኖሩ ግብዞች መሆናቸውን ወደኛ ህይወት ሲመጣ ያገኘው ነው እና በዚያን ዘመን አምላካችን ሲገነ ስለዚህ ዛሬም አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እያንዳንዳችን ህይወት ይመጣል። ወደ እያንዳንዳችን ህይወት ሲመጣ ከንስሐ ተራቁተን ከጽድቅ ተራቁተን ከስጋው ደግሞ ተራቁተን ከፍቅር ተራቁተን ከይቅርታ ተራቁተን እንዳያገኘን፣ ንስሐ ገብተን ስጋው ደግሞ ተቀብለን በቤቱ ጸንተን እንድንኖር አምላካችን ለሁላችንም ማስተዋሉን ያድለን። የቤት ቅናት በላኝ፣ መዝሙር 68 ቁጥር 9። ወስብሐት ለእግዚአብሔር። ይቆየን።